አሰላሙ አለይኩም ወረህመቱላ በረካቱ፣ ሰላም ሰላም ብያለ ውድና የተከበራችሁ የፋፊ ወሎ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ ሌላችሁ? ዛሬ ደግሞ እንትና ዘመድ ጥየቃ መጥቼ ገረገራ ይባላል። የኛ ያው አርጅ ነው እና ይከታያችሁ። ይሄ በዚህ ወደላይ ቆሰሩ፣ በዚህ ወደ ታይ ደግሞ ሐይቅ ያሴዳል ይሄ ቁራ ደግሞ አዎ፣ በዚህ ማዶ ላይ ቁራ ደግሞ እና ይሄን ይሄን ይመስላል። ተከታተሉኝ፣ ሁሉንም ማሳያችኋለሁኝ። ያው እንግዲህ በእግራችን ነው እኛ ባጃጅ የለም፣ መኪና የለም፣ በእግር ነው ሽር ነው በእግራችን፣ እና አው ሽሩ እና በሉ ያው ይሄንን ይመስላል። እስኪ አገር የላሳያችሁ እያልኩኝ እኮ ነው። በጣም እያሳየኋቸው ነው። እና አዎ እና ይሄ ደግሞ ኮሽም ነው። መቼም ኮሽም እኛ ሀገር ሞልቷል። ኮሽም ሁልጊዜ ጊዜ ያሳያችኋለሁኝ። ኮሽም ሞልቷል ከኛ ጋር። ይሄው ይሄን ይመስላል። አያችሁት? እና አሁን ይሄን ሁሉ ተራራ ወደ ላይ ወጣለሁኝ። መንገድ ካያችሁት ይሄን ይሄን ሁላ ወጥቼ ወጥተን ወርዴ ነው። የሀገራችን ኑሮ ይህንን ይመስላል። በተለይ ገጠር ወይ፣ ይሄ ደግሞ ጤፍ ነው። አጭደው ቆልለው ምናምን ጤፍ ነው ይሄ፣ ይኸው እያጨዱ ነው። ይሄ ደግሞ በዛ ስንዴ ይታያችኋል። ይሄ ስንዴ ነው፣ አጭደው ቆልለው ይሄው ስንዴ ይታያችኋል አይደል? እና ይሄንን ይመስላል። ይኸውላችሁ አሁን ይኸውሉ፣ በዚህ ያው እያቃተት ነው እንግዲህ አብሽሩ። አሁን እየወጣሁ ነው። ይኸው አያችሁ፣ አሁን ተሻገርኩኝ። በዛ ነው የመጣሁት። ይኸው ያ የመጣንበት መንገድ ማዶ ላይ አሁን ወጣሁኝ ተሻግሬ፣ ያንን ማዶ ያለውን ተራራ ተሻግሬ አሁን ወዲህ ማዶ ነኝ። ሜዳው በዛ ነው እና አብሽሩ ኃይለኛ ነው መንገዱ፣ ያቀታል። ይብላችሁ፣ ታያችኋል። እዛ ማዶ ላይ ሁኝ ነበር ስቀርጽላችሁ ወደዚህ ማዶ ያለውን ሳሳያችሁ የነበረው። አሁን ደግሞ እዚህ ማዶ ላይ መጣሁኝ። ያው የመጣንበት ይሄ ሜዳው ታች አለው ከዛኛው ተራራ ላይ ነው የወረድነው። ይህን ይመስላል እንግዲህ አብሽሩ። ያው ላሳያችሁ ብዬ ነው። አሁን ያው አቀበቱን እየወጣን ነው እና ይሄን ይመስላል ያምራል ብቻ አካባቢው ያው አየት እያረግን ይሄው አያው ምን እ የኛ ይሄ እንግዲህ ይሄ ነው መኪና ደንበኛ መኪና የሚባለው ይሄ ነው እና ይሄው ይሄን ይመስላል እሺ ሰላም ነህ አለን አልሐምዱሊላህ አልሐምዱሊላህ አለን አላወቅኩም ግን አንተው እ እንዴት ነህ አለን። አለን አልሐምዱሊላ እና ይው ይሄን ይመስላል። ያው አሁን ደግሞ ሌላው ተራራ ልንደርስ ነው። አሁን ደሞ ይሄንን እንትን ጨረሰን፣ ማዶ ላይ ደግሞ ይታያችኋል። አደሞ ወደ ሌላው እየገባን ነው። በቃ ሲሄዱ መዋል ነው። ይታያችኋል አይደለ? በቃ አሁን ጨረስን ደግሞ ያንን ተራራውን ያው ደግሞ ሌላ ተራራ ይውላችሁ ሜዳ መጣ። ደግሞ ደግሞ ከዚህ ሌላ ተራራ አለ ማዶ ላይ እና በቃ ሲሄድ መዋል ነው። ግን የርቀቱን ምን ብዬ ልንገራችሁ በቢሰላ ኪሎ ሜትር በቀጥታ መንገድ አሁን አስር ኪሎ ሜትር አለ ሐይቅ ነው በሐይቅ አሁን በእግራችን መሄድ የለም አምስት ኪሎ ሜትር ሂደች መሄድ የለም እዚህ ግን ቢሰላ ከሀያ ኪሎ ሜትር ይሆናል ብዬ ገምታለሁኝ ግን ወደ ላይ ወደ ታይ በቃ ወጣ ወጣ ውረድ ስላለበት እንደገና ደግሞ አካባቢውም በቃ ቁልቁለት አቀበት ምናምን ስለሚሆን ምንም አይመስለንም። በቃ እንጓዛለን፣ ደሞ የትም አንደርስም። ሀገራችን ነው፣ የትም ስለማንደርስ ይሄን ይመስላል። እንግዲህ እስኪ እንደው በአይናችን እንደው ባጃጅ ገብቶ ውሃ ገብቶ እንኳን እንደው አገሩን እንደ ነገሩ እኮ ይሄን የኛ ነገር አሁን የሚያውቅ የለም፣ የሚያውቀው የለም። ይሄንን አሁን ስብሃንአላህ በጣም የሚያስደስት ሀገር ነው። ሀገሩ በቃ አይጠገብም ታይቶ። የሆነ በቃ ቤት አንዳንድ ቦታ ነው ያለው፣ ጨርሶ ጫካ በቃ አረንጓዴ የበዛበት ዛፍ የበዛበት ደስ የሚል ሀገር ነው፣ ግን ውሃ የለም እዚህ። ቢገርማችሁ ውሃ የለም መንገድ የለም። መብራት የለም። ይኸው እንግዲህ አሁን በሰለጠነ በአሁኑ ሰዓት መብራት የሚባል ነገር እዚህ አያውቁም። ኩራዝ እያበሩ ሻማ፣ ይሄ እንትን ሶላል በሶላል ይሄ የሚሰራ እሱን እየገዙ ነው እንጂ ከዚህ ውጭ የሌላ ነገር የሚያውቁት ነገር የለም። ውሃ ወንባ የሚባል አይታወቅም። ውሃ የለም። በአህያ እየተጫነ ነው የሚመጣው። እና ያው ይሄንን ይመስላል። ብቻ ከሰሉ ነው ይሄ ይቆርጣሉ፣ ዛፉ እንደዚህ እያደረጉ ክሰል ምናምን ያከሳስላሉ። እንደዚህ ነው በቃ ኑሯቸው፣ የግብርና ነው። ይሁ ይህን ይመስላል። ይሄ ግራር ነው ግራር። ከይሄን እንደዚህ ግራር እንጨት እያከሰሉ ነው ክሰል። ፋሃም ማረበኛ ፋሃም ነው ፋሃም ይባላል። እኛ ጋር ፋሃም ነው የሚሉት። ወየት ክሰል ነው እኛ ጋር የሚባለው። እና ያውላችሁ ይህን ይመስላል። አብሽሮ እና ሀገራችንን ይሄ ታች ላይ ከሰል እያከሰሉ ነው። ይሄ ደግሞ ማዶ ላይ ይሄ ሰፈራቸው ነው። በቃ ትንሽ ሰፈር ናት። አሁን ይሄ ሁላ ሰፍርቺ አንድ ሰፈር እዚች ጋር ይሰፍራሉ። ይሄ ሁላ በቃ ባዶ ነው። እንደዚህ ነው። ጫካ ያው ዛፍ ምናምን እንጨት እየፈለጡ ከሰል እያከሰሉ ከብት እያረቡ በግ ፍየል እያረቡ ነው። ከዛ ውጭ ሌላ ነገር የለም። እዚህ አሁን ትምህርት ቤት የለም። ትምህርት ቤት የት እናየት? የሁለት ሰዓት መንገድ ነው የሚማሩት እነዚህ አንደኛ ደረጃ፣ የሁለት ሰዓት መንገድ ሂደው ነው የሚማሩት። እና ይህን ይመስላል እንግዲህ፣ እድሜ የሰጠው ሰው መቼም ካልሞታ አንድ ቀን ያያል ሁሉም ነገር ሆኖ መብራትም ገብቶ ውሃም ገብቶ ይሄንን መቼም ማንም ማየት አይችልም። ለምን? የግርግንግር ስለሆነ ማንም ገብቶ አያዩም። እንደገና ደግሞ እዚህ ደግሞ በብዛት የደካማ ማህበረሰብ ትውልድ ነው። ሁሉም ከሰልና እንጨት ነው። ሌሎችም ወጣ ያሉትም ግርድና አረብ ሀገር ነው። ሌላ ምንም እንትን የሚልስ ነገር የለም። እና ስለዚህ እስኪ ካያችሁ ይሄን ይመስላል አገራችን ይታያችኋል። በቃ ይሄ እንጨት እየቆረጡ ክሰል እያከሰሉ እንጨት እየፈለጡ ኑሯቸው ይሄ ነው። መንደሩ በደንብ እንትን ይላል ይታያል። ይታያችኋል አይደል ይሄ አሁን ሰፈሯ ከዚህ ሁሉ ሀገር አካባቢ መንደር ያለችው እዚህ ነው። እዚህ ጋር ደሞ እንደዚሁ ደሞ ይሄ ሁሉ እንትን ብሎ ደሞ ላይ ሰፈር ላይ እንደዚሁ አንዲት አካባቢ ነው። ይሄውላችሁ ይሄንን ይመስላል። ይሄው አሁን በዝታይ ማለት ነው በዚህ ጋር ይታያችኋል። ትንሽ ስለራቀ ነው እንጂ ማሽን ይሄ ዘንጋዳ ተዘርቷል። ይሄ አሁን የእኔ አባቴ መሬት ነው በታችኛው አሁን ሰፈራችን ላይ ነው። እዚህ ጋርም መሬት አለን እና ይሄ ማሽላ ምናምን ዘንጋዳ ነው። ውስጡ ያው ስለማይታይ ይሄ ጫካው ምናምን ስለጋረደው አይታያችሁም። እና አይታያችሁ እና ደክሞኛል፣ ግን እያለካለኩ ይቅርታ፣ ይቅርታ። ያው እንግዲህ ይሄ ትልቁ ውሃ ይባል ነበረ። እያችሁት ወደ ታይ ውስጥ እኔ ከዳር ስለሆንኩ ነው። ይሄ ወሞልቶ የዝናብ ውሃ ነው ይሄ፣ እየሞላ ይህን እየጠጣን ነው ያደግነው። የለም ንጽህና፣ የለም እኔ፣ የለም እንጠጣለን፣ በቃ ይጣፍጣል፣ ውሃው እየጠጣን አደግን። ያው አሁን አይንከባከቡት እንትን ስለማይሉት ደረቀ። አሁን እንደገና ያው እያስተካከሉ ነው። እንግዲህ ውሃ ችግር ይዞናል፣ ውሃ በጣም ችግር አለብን። እስኪ እንግዲህ አላህ ደግሞ አዎ፣ አላህ እረ አላህ ይዘንልን። ይሄ ከጣለ እኮ አሁን ይሞላልን። ሰው ማን ያዝናል ብለሽ ሰው አያዝንም? አላህ ይዘንልን እና ይሄን ይመስላል። ያው ያሁን ሰፈራችን እየደረስን ነው። ይሄ ጤፍ ነው፣ ይታያችኋል ጤፉ፣ ጤፍ ነው። አሁን ማጨድም ጀምረዋል። ስንዴ ምናምን እያጨዱ ነው። ይሄ አሁን ሰፈራችን ደረስን። ይሄን ይመስላል ሰፈር ጤፍ ያው ወደ ላይ በቆሎ ወደዛ ገብስ አሁን ይኸው ታንድ ወበር አንድ ምንድን ነው የሚባለው ይሄ ነድ ስንድ አንድ ነድ ስንዴ እየወጣ ነው ያው እየታጨደ ነው እንግዲህ ይህንን ይመስላል አዎ ትንሽ ፀሐይ ስላዳከመው ያው እያጨዱ ነው እንግዲህ እስኪ ይሄን ይመስላል። ስንዴ ይሄ እና እየታጨደ ነው። አሁን ይሄው እያጨዱ እንትን እያሉ ነው። እና ይሄን ይመስላል። ይሄው ይሄ ደግሞ የዘመዶቻችን የአጎቶቻችን የአንድ ፋሚሊ ማለት ነው፣ የአንድ ቤተሰብ አካባቢ ነው። ይሄ በቃ ይሄ የምታዩት ሜዳው ምኑ በቃ እዚሁ ቤተሰብ ነው ጨርሶ እንደዚህ ነው። አንዳንድ ቦታ ላይ ነው። አሁን ይሄ ሁላ የምታየት ቤተሰብ ነው ጨርሶ። ዘመድ አዝማድ፣ ያጎት ልጅ፣ ያከስት ልጅ፣ ወንድማማች በቃ እንደዚህ ናቸው ጨርሰው። ይሄን ይመስላል። ይሄው አሁን የከብቶቹ ውሃ ይባላል። ዝናብ ስለሌለ ደረቀብን። የሁለት ሰዓቱ መንገድ እየተጓዙ በአህያ እየተቀዳ ነው አሁን ከብት ራሱ የሚጠጣው። ታች ያሳየኋችሁ ደግሞ የሰው ነበረ የሰው እሱም ደረቀ። ያው በጣም ችግር ላይ ናቸው ያሉት ውሀ የላቸውም እና አካባቢው ግን በጣም ደስ ይላል። መሻላ ይህን ይመስላል እና ምን ይሆናል ታዳ ውሀ የለ፣ መብራት የለ፣ መንገድ የለ በቃ ማንም አያውቀውም። ይህንን ሀገር ተፈጥያው የተወለድንበት ብቻ አለበለዛ ሌላ እዚህ ደፍሮ የሚመጣ የለም። ለምንም ግዱን አይችሉትም። እኛ ግን አግድ ስላደግንበትም ግዴታ ሁሉንም ችለን አሁን እኔ እዛ ዘመን ለመጠይቅ ያልኩባችሁ ያው ሶስት ሰዓት ይሆናል ተጉዘን፣ አንድ ሰዓት ተኩል ስንሄድ፣ አንድ ሰዓት ተኩል ስንመጣ፣ ወደ ሶስት ሰዓት ይፈጃል። ግን በዛ ላይ ውጣ ውረድ አለው። ጉልቁልቁለት አቀበት ነው። ግን ይመስላል እንግዲህ ሀገራችንን። ይሄው ደግሞ ይሄ ያኮሳችን ቤት ነው።

ሳር የሚታል ትንሽ የከብቶች ሳር ነው ነው የሚወጣበት ነው። ይሄ ይሄ ደግሞ በቆሎ ነው፣ ይሄዳቸው ይሄን ይመስላል። ይሄ ደግሞ የኛ አህያ ነው። ልቀመጥና እንዴ ነው ታ እንዴ ነው ልቀመጥ? እንዴ እስኪ አስተያየት የጣለኝ እንደው እንጂ፣ በፊት እቀመጥ ነበር። አህያ ውሃ ምናምን ስናጠጣ አህያ ተቀምጠን ነበር የምንሄደው። አሁን እንኳን እንጃ እና አብሽር አብሽር፣ አየው ይሄው ይሄው፣ አህያችን ይሄ፣ እኛ ነው። ነፋትቼ ይዞ የለመርግን አልችልም፣ ይሮጣል እንጂ አሁን ቤት ወስዶ ይፈልግ ነበረ። እና ይሄው፣ ስንዴ ምናምን የጤፍ ላይ ያለው ጤፍ ነው፣ ታጭዶ ተቆልሏል። ይሄ ስንዴ ነው፣ ገና ነው። ይሄው ይሄን ይመስላል እንግዲህ ይሄ አህያውን ሊያመጣ ነው እና በሉ እንግዲህ ቻው። ደርሻለሁ። እኛ አሁን ቤቴ ነኝ። ቻው ባይ ባይ።